በኢትዮጵያ የተፈጠሩ አለመግባባቶችና ግጭቶች ረግበው ሰላም እንዲመጣ መንግስት በቁርጠኝነት ሲሰራ ቆይቷል፣ እየሰራም ይገኛል። በሰሜን ኢትዮጵያ የነበረው ግጭት በሰላም እንዲፈታ በፕሪቶሪያ የተደረገው ስምምነትም አንዱ ማሳያ ነው። ሆኖም ባለፉት ጊዜያት በነበሩ ሂደቶች ዳግም በትግራይ ክልል ጦርነት ሊቀሰቀሱ የሚያስችሉ ድባቦችን ሳይቀር መንግስት በሆደ ሰፊነት በማሳለፍ በክልሉ ሰላም እንዲጸና ማድረግ ችሏል። ይህ የሰላም ውጤት የተገኘው ደግሞ መንግስትና ህዝብ በተለይም በህወሓት በኩል የነበረው መከፋፈልና የክልሉን ጊዜያዊ አስተዳደር ማህተምና ስልጣን የመቀማት ሂደትን ተቀ ተከታትሎ ሰላምን ሊያደፈረሱና ወደ ግጭት ሊያስገቡ የሚችሉ ሁኔታዎች ላይ ሳይቀር አሉታዊ ምላሽ ሳይሰጡ በትግስት ያለፉበት መንገድ እንደሆነ ይነሳል። ህወሓት እንደምናውቀው ለሁለት ተከፍለው፣ አንዱን ገፊ አንዱን ተገፊ በሚመስል መልኩ እጅግ በጣም በተራቀቀ ሲስተማቲክ በሆነ ጊዜያዊ አስተዳደሩ እግር ተክሎ በተሰጠው የሰላም ስምምነት የፕሪቶሪያው የተሰጠው ሚሽን ታርጌቱ እንዳይመታ እየተደረገ የነበረ እንቅስቃሴ እጅግ በጣም አስከፍ ነበረና፣ እሱን ተከትሎ በጣም ኃይለኛ የሆነ ወደ ግጭት ወደ እርስ በርስ ጦርነት እብን ክልሉ እርስ በርስ ጦርነት በሚያስገባ መልኩ የተሄደበት እርቀት ነበረ። የወረዳ የዞን፣ የክልል ማህተም እስከ መንጠቅ ማፈን፣ ማሰር፣ ማሳደድ የሚመስሉ ምልክቶች በብዛት እየተከናወኑ የነበረበት ወቅት ነበረ። እሱን ምልክት ተከትሎ መንግስት ኃይል አስገብተው ቢሆን ኑሮ ቶታል ግጭት ይነሳ ነበር። እንደገና ፌዴራል መንግስት የሚስተካከሉ ነገሮችን አስተካክሎ ወደ ሰላማዊ መንገድ ወይም አንጻራዊ የሆነ ሰላም መስፈኑ እጅግ የመንግስት ውጤታማ የሆነ ስራ ነው ብዬ ነው የምገልጸው ነ በጣም ግጭት ለመፍጠር ጦርነት መፍጠር የነበረው ውጥረት የነበረውን ጭንቀት ማህበረሰቡ አንድ ላይ ያረገበት መንገድ በጣም ይደንቅ ነው ከየትኛውም ወገን ባለመቆም የነበረው ቴንሽን ለመርገቡ ትልቁ ነው አስተዋጽኦ የተጫወተው ህብረተሰቡ ነው ብዬ አስባል የትኛውም አመፅ ቀስቃሽ ወይም አመፅ ሊቀሰቅሱ የሚችሉ አመፅ ሊያስነሱ የሚችሉ ከበቂ በላይ ሙከራዎች ተደርገዋል። ከበቂ በላይ የሚታዩ መቀጣጠል የሚችሉ ጉዳዮች ነበሩ። ህዝብ ካልተሳተፈበት እንደዚህ አይነት ነገር አይከሰትም ብዬ አስባለሁ። ያ እንዳይሆን ህዝቡ በጣም በጥንቃቄ የጦርነትን ግፍ የጦርነትን ሰለባ ሆኖ ስላየው ለቀጣይ ሰለባ እንዳይሆን መደረግ ያለበትን ነገር ሁሉ አድርጓል ብዬ አስባለሁ። በፕሪቶሪያው የሰላም ስምምነት መሰረት ተቋቁሞ የነበረውንና የሁለት ዓመት የስልጣን ጊዜው የተጠናቀቀውን የክልሉን ጊዜያዊ አስተዳደር የስራ ጊዜ በማራዘም በአስተዳደሩ ርዕሰ መስተዳደር መካከልም ሰላማዊ የስልጣን ርክክብ በማድረግ ሂደት መንግስት ከፍተኛው ሚና ተጫውቷል። መንግስት በክልሉ ሰላማዊ የስልጣን ሽግግር በማድረግ ሂደት ውስጥ የተጫወተው ሚና ዳግም አንዣቦ የነበረውን የጦርነት ስጋት ማርገብ የቻለበት በመሆኑ ደግሞ ሂደቱ ምሳሌ መሆን የሚችልና ሰላምን ለማጽናት ቀናት የሄደበት ርቀት የሚበረታታ ስለመሆኑም ይጠቀሳል። መንግስት ምንድነው ህዝቡን ዳግም ወደ ግጭት ላለማስገባት ሲስተማቲካሊ በሆነ መንገድ የሄደበት ሁኔታ ነውና በተለይም ስራዎች በግልጽ መረካከባቸው በአቶ ጌታቸው ረዳና በጀኔራል ታደሰ ወረደ መካከል በሰላማዊ መንገድ የስልጣን ርክክብ መደረጉ እጅግ በጣም ተስፋ የሚሰጥ ተግባር ነው። የስራ ርክክቡ ብቻ ሳይሆን ስራው ራሱ ህዝቡ እንዲያውቀው ጀነራል ታደሰ ወረደ ለትግራይ ክልል ወይ ለትግራይ ህዝብ ሚን ሚን ሚን ሚን ስራ እንዲሰሩ ነው ከፌዴራል መንግስት አቅጣጫ የተሰጣቸው የሚል ሁሉም ዘጋ በግልጽ ያየበት ሁኔታ ነውና እንደ መንግስት እጅግ በጣም የሚመሰገን ስራ ነው የተሰራ። እዛም ቢሆን ያለውን ልዩነት ወደ ሌላ ነገር ላለመውሰድ፣ ወደ ጦርነት፣ ወደ ግጭት እርስ በርስ ቢሆን ወደ አላስፈላጊ ሰዎችን ንጹሃን ዜጎችን አደጋ ውስጥ ወደሚከት ነገር እንዳይገባ የታየ በተለይ ከነበረው ጊዜ አስተዳደረ የታየው ትዕግስት የታየው ነገሮችን አቻችሎ ማለፍ በጣም የሚደነቅ ነው። አሁንም ለሌላም ፖለቲካ ትምህርት የሚሆን ይመስለኛል። ታዲያ የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ እንዲተገበር በማድረግ ሂደትም መንግስት ቁርጠኛ ሆኖ በርካታ ስራዎችን እየሰራ መሆኑ የተመላከተ ሲሆን በዛኛው ወገን ያለው ኃይልም ለሰላም ቁርጠኛ መሆንና የፕሪቶሪያውን ውል ተግባራዊ በማድረግ ሂደት ሚናውን ሊወጣ እንደሚገባ ተናግሯል። በዚህ ካለ መንግስት ከፕሪቶሪያ ሰላም ስምምነት በላይ የሄደ ነው። ከስምምነቱ በላይ ለምን በላይ አንደኛ እነሱ ባበላሹት መንግስት እያስተካከለ ነው። ለምሳሌ በሰላም ስምምነቱ የተፈናቀዩ ወገኖቻችን ወደ ቀያቸው ቀያቸው እንዲመለሱ የሚላል ዲዲአር የሚላል መሰረተ ልማቶችን የሚያሳሰሉ ነገሮችን የሚላለ ኖርማሊ የትግራይን ህዝብ ወይ የትግራይ ክልል ወደ ነበረበት መመለስ ነው ስምምነቱ። መንግስት ግን ከዛ አልፎ እየሄደ ነው። የፕሪቶሪያ ስምምነት መተግበር አለበት፣ ምንም ያከራክር አይደለም። ዘላቂ ሰላም እንዲመጣ ግን የመሳሪያ አስተሳሰብ ለአንዴና ለመጨረሻ ጊዜ መሰበር አለበት። በመሳሪያ ደግሞ ሊሰበር አይችልም። መሳሪያም በመሳሪያ መሳሪያም በሰላም ነው መስበር የሚቻለው አሁን የተያዘው በጣም ሰላማዊ ትግስትን የሚፈታተን ግን አሳልፎ መተው ሰጥቶ መቀበል ሳይሆን እንደው መስጠትን መሪያ ያደረገው አካሄድ ምናልባት ሰላም ያመጣል ብዬ አስባለሁ። ምንም ቢሆን ግን ወደ ጦርነት ፎርሙላ ውስጥ ወደ ጦርነት ቀመር ውስጥ አለመግባት አስፈላጊ ነው። ሌላው በተረፈ ግን ህግና ህግን ተከትሎ መስራትም ግን ያስፈልጋል።